እኔ የሰላሳ አራት ዓመት ሴት ነኝ። ከቀድሞ ባለቤቴ ጋር ስድስት የትዳር ዓመታትን አሳልፍ ያለው መልካም ዓመታት ነበሩ። ከመጋባታችን በፊት ምርጥ ጓደኛሞች ነበርን። ቀስ በቀስ ተዋደድን፣ መዋደዱም ወደ ፍቅር አደገ። የዩኒቨርሲቲ ትምህርቱን እስኪጨርስ ታግዝኩት፣ ስራ እስኪያገኝም ድረስ ጠበቅኩት። ቤተሰቦቻችንም ግንኙነታችንን አወቁ። መጀመሪያ ላይ እኔ ቤተሰቦች ቢቃወሙም እስከ ሕይወቴ ፍጻሜ የግሌ ይሆናል ብዬ ካመንኩት ፍቅረኛ መለየት አልቻልኩም። ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። በዓመቱም የሚያምር ወንድ ልጅ ወለድን። አሁን የሰባት ዓመት ልጅ ነው። ባሌ በጣም ጥሩ ሰው ነበር። ቤቱን ሚስቱንና ልጁን የሚወድ የትዳር አጋሪ ነበር። ምንም እንኳን አንዳንድ ጊዜ ተናዳጅ ባህሪ ቢኖረውም ወዲያውኑ ይቀዘቅዝ ነበር። ይሁን እንጂ ልጅ ከተወለደ በኋላ እውነተኛው ችግራችን መጉላት ጀመረ። ልጅ መያዝ፣ ማጠብ መመገብ የእኔ ስራ አደረገው። ልጁን ለመንከባከብ ራሴን አለመጠበቄ እንደ መቆሸሽ ይቆጥረው ነበር። የሚደክመኝ አይመስለውም ነበር። በዚህም ምክንያት በተጨቃጨቅን ቁጥር ሻንጣዬን ጠቅልዬ ወደ ቤተሰቦቼ እሮጣለሁ። እህቶቼ የሚደውሉና ይጮሁበታል። ካልተንከባከብካት እኛ እህታችንን እንፈልጋታለን ይሉታል። ጭራሽ እንደማልመለስ ያስፈራሩታል። ካልፈለግካት ፍታት እያሉ ያዋክቡታል። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበር። ደካማና ተሸናፊ መስዬ መታየት ፈጽሞ አልፈለኩም። አንድ ቀን በጣም ከልክ በላይ ገፋሁት፣ እርሱም መታኝና በሩን ዘጋሁበት። ሶፋ ላይ ተደግፎ አደረ። በማግስቱ በጠዋት ወደ ቤተሰብ ሮጥኩኝ፣ ነገርኳቸው። ሁሉም ሰው እኔ ተጉጂ እንደሆንኩ አመነ። እህቶቼም ተራሮጠው አሳሰሩት። እውነታው ግን ባለቤቴም በስሜት ስጎዳው የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ ሰው አልነበረም። ከሁለት ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀኝ። ክሱን ማነሳውለት ሲወጣ ቤተሰብ የፊት ለፊት ተንበርክኮ እያነባ ዳግም ይቅርታ ጠየቀኝ። ታረቅን፣ ተያይዝን ወደ ቤት ሄድን። ከሶስት ወር በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደ ተለመደው ልብሶችን ጠቅልዬ ወጣው። ከሁለት ቀን በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉኝ። ተስፋ ይቆረጥ ይመስለዋል፣ ይኮራብሻል አሉኝ። ለአንድ ሳምንት ሆስፒታል ቆየ። ሲወጣ መጥቶ ይቅርታ ይጠይቀኛል ብዬ ስጠብቅ ቀረ። ሁለት ሳምንታት አለፉ። በጣም ናፈቀኝ። ቤቴ መመለስ በጣም ፈለግኩ። ልጄም አባቴ እያለ ቁም ስቅሌን አሳየኝ። ሆኖም ቤተሰቦቼ በተለያቶቼ ስንት በደል እንደደረሰብኝ ነግሬያቸው ይቅርታ ሳይጠይቅ መሄዱ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቀኛል ብዬ ስጠብቅ 21 ቀናት ተቆጠሩ። በሃያ አንደኛው ቀን ረፋድ ላይ የፍርድ ቤት የፍቺ ጥሪ ወረቀት ደረሰኝ። ፈጽሞ አላመንኩም። አሁንም ሃሳቡን እንደሚቀይር ተስፋ አደረግኩ። ግን ኩራቴ አትለምኙ፣ አትሸነፊ አለኝ። እናም ለመፋታት ፈቃደኝነቴን ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ጥላለኝ ትሄዳለች፣ ሌላ አገባበታለሁ ብሎ እንዳያስብና የፍቺ ጥያቄውን እንዲተው ነበር ይህን ያደረግኩት። መልስ አለመስጠቱ ትተውኛለች ብሎ አስበው ሊሆን እንደሚችል የነበረኝን ግምት ተጠናከረልኝ። ስለሆነም በፍርድ ቀጠሮ ቀን እንደ ትልቅ አጀንዳ ይዤ የቀረብኩት የጋራ ንብረታችን ድርሻ እንዲሰጠኝ ነበር። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራ ነው የጋራ ንብረት ሁሉ፣ መካፈል አልፈልግም፣ ሁሉም ነገር ለብቻው አትውሰድ፣ እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ያ ቀን ሐምሌ 16 2014 ነበር። ፍርድ ቤቱ በሽምግልና እንድንታረቅ እድል ቢሰጠንም እሱ ፈቃደኛ አልነበረም፣ እኔም መሸነፍን በፍጹም አልፈለግኩም። ከሁለት ወራት በኋላ የፍቺ ሂደቱ ተጠናቆ የጋብቻ ወረቀታችን ተቀደደ። የትዳር ህይወቴም ተቀደደ አሁን እሱ ድጋሚ አግብቶ አንድ ልጅ ወልደዋል ግን እኔ ፊቱ በብቸኝነት እየተንገዳገድኩ ነው እንድንፋታ ሲያበረታታኝ የነበረው ቤተሰብም ፊቱን አዙሮብኛል በተለይም እህቶቼ መልሰው እኔን ያሙኛል አያከብሩኝም እናቴም ከኔ ልክታና አናሾቼን ነው የምታከብረው ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ ቤቴንና ትዳሬን እንዲያፍርሱ ፈቅጄ በቁጭት እሳት እየተለበለብኩ ነው የተረፈኝ ጸጸትና ልጄ ብቻ ነው አንድ አንዳንዴ የጋብቻ ፎቴን እያየው አለቅሳለሁ ሳስበው ልጅን አስለቅሰዋለሁ ስለዚህ እህቶቼ ከኔ ተማሩላለሁ